ማለት ነው። ስለዚህ ላይክ እንድታደርጉኝ እላለሁ ማለት ነው፣ ውድ ቤተሰቦቼ። ያው እንግዲህ አደይ ድራማ ማለት ነው የሚያጓጓው ፓርት ላይ ነው እንግዲህ መጨረሻው። ያው ያቆመው ማለት ነው አደይ አደይ ያው ችግር ላይ ነች። እሱም ደግሞ ፍቅር ነች። ፍቅር አንገቷን እዛት ጉሮሮሃን እዛት ማለት ነው ስትታገላት ነበር። ማን ሊደርስላት ይችላል፣ ማንስ ሊመጣ ይችላል የሚለውን ሁላችን ኮሜንት ላይ መገመት ትችላላችሁ። አውዴ አሊያም ደግሞ ሊዲያ ልትመጣ ትችላለች። ባርኮን እንኳን ቤት እንደሌለ ሁላችንም እናውቃለን ማለት ነው እና ወይ ባርኮን ወይም ደግሞ ወይ ማለቴ ወይ ሊዲያ ወይንም ደግሞ ዴብ ደርሰው እንግዲህ ያው ይገላግሏታል ብዬ ተስፋ አደርጋለሁኝ። እና ከዛ በኋላስ አደይ ምን ትወስናለች? እዚሁ ለመቀጠል ትወስናለች ወይንስ ደግሞ እንዴት ነው የሚለውን ነገር፣ በጣም እየመረራት ነው ፍቅር የምታደርገው ነገሮች ማለት ነው እና እዚህ ቤት እንዳስወጥታ እንዳሳገተቻት ወይንም ደግሞ በባለፈው ፓርት ላይ እንግዲህ ያው ወንድሟ ነግሯታል፣ ይህንን ያደረገችብሽ ፍቅር ነሽ በማለት እንግዲህ ነግሯታል ማለት ነው እና ይህም ሁሉ ነገር ፍቅር በእሷ ላይ ያደረገችው ነገር አደይ ብቻና ብቻ ነው የምታውቀው ማለት ነው። ስለዚህ ምን ሊሰማት ይችላል? እንደውስ እነ ባርኮቴም ሌሎችም ምን ሊያደርጉ ይችላል የሚለው ነገር እሱ በጉጉት እንጠብቃለን።